አሜሪካ የኢራን የኒኩሌር ተቋማትን ማጥቃቷን ተከትሎ በመካከለኛው ምስራቅ ያለው ውጥረት መጨመሩ ተዘግቧል። አሜሪካ ዛሬ ማለዳ በኢራን ሶስት የኒኩሌር ተቋማትን በቦምብ መደብደቧን አስታውቃለች። የኢራን መገናኛ ብዙኃን ፎርዶ የኒኩሌር ተቋማት በጠላት ጥቃት ደርሰውበታል ሲል ዘግቧል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር በእስራኤልና በኢራን ግጭት ውስጥ የአሜሪካ ተሳትፎ በጣም አደገኛ ነው ሲሉ ተናግረው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ የአሜሪካ መከላከያ ኃይል በኢራን ሶስት የኒክሌር ተቋማት ላይ የቦምብ ድብደባ መፈጸሙን አረጋግጠዋል። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንን በተናገሩ በሁለተኛ ቀን እንግዲህ የአሜሪካን ጥቃት ፈጽማለች። ይህ የአሜሪካ ጥቃት በኢራን እና በእስራኤል መካከል ያለውን ግጭት እያባባሰ መሆኑም ተሰምቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሀውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀራሉ። በሁሉም መመዘኛ የዛሬው ምሽቱ ከባድ እና ደግሞ በጣም አደገኛ ነበር ብለዋል። ፕሬዝዳንቱ በዚሁ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎች በፍጥነትና በክህሎት በክሎት እንሄዳለን ሲሉ ተናግረዋል። ዛሬ የአሜሪካ ጥቃት ከፈጸመችባቸው የኒኩሌር ተቋማት መካከል አንዱ በተራራዎች መካከል እየተደበቀው ፎርዶ ይገኝበታል ተብለዋል። በተቋሙ ላይ ስለደረሰው ጉዳት ግን እስካሁን የታወቀ ነገር የለም። ኢራን በበኩሏ የአሜሪካን ጥቃቶችን ተከትሎ ማቆሚያ የሌለው መዘዝ ያስከትላል ስትል ጠንቅቃለች። ከማለዳ ጀምሮ እስራኤልን በማጥቃት ላይም ተጠምዳለች። አሜሪካ የኢራንን የኒኩሌር ማዕከላት መምታቷን ተከትሎ ኢራን በእስራኤል ከባባድ ጥቃቶችን ፈጽማለች። ዛሬ ጠዋት በኢራን ጥቃት አስራ አንድ ሰዎች መጎዳታቸውን የእስራኤል የድንገተኛ አደጋ አገልግሎት ገልጿል። እስራኤል የድንገተኛ አደጋ አገልግሎት ኢራን በፈጸመችባቸው ጥቃቶች በርካቶች ተጎድተው ሆስፒታል መግባታቸውን አረጋግጧል። የእስራኤል አየር ኃይል በበኩሉ በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ መጀመሩን ተናግረዋል። ይህ የሆነው የእስራኤል መከላከያ ሰራዊት ኢራን ሚሳይሎችን ማስወንጨፏን ከገለጸች በኋላ ነው። የመከላከያ ኃይሉ አክሎም በኢራን ግዛት በሚሳይል ማስወንጨፊያዎች ላይ ጥቃት አድርሻለሁ ብለዋል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራጋጂ በበኩላቸው የአሜሪካንን ጥቃት አስከፊ ስሉ አውግዘው ኢራን ሉዓላዊነቷን ለመጠበቁ ሁሉንም አማራጮች እንደምትከተል ተናግረዋል። በኤክስ ገጻቸው ላይ በለጠፉት ጽሑፍ ላይ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪ እና ማቆሚያ የሌለው መዘዝ ያስከትላል ብለዋል። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ሕገ ወጥና የወንጀል ባህሪ ላይ ሊደነግጡ ይገባል ስሉም ጽፈዋል። አራጋች ያክለውም ዩናይትድ ስቴትስ የመንግስታቱ ድርጅት የጸጥታው ምክር ቤት አባሉና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ስሉም ኮንነዋል። የአሜሪካንን ጥቃት ተከትሎ በመካከለኛው ምስራቅ ቀጠና የሚገኙ ቡድኖችም ወደ ጦርነቱ መቀላቀል ጀምረዋል። ከተቀናቀሉ ቡድኖች መካከል የፍልስጤሙ ሐማስ ይገኛል። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ነው ስትል ማውገዛለች። ሐማስ በመግለጫው ላይ ጥቃቱ በጉል የዓለም አቀፍ ህግን የጣሰና ለአለም አቀፉ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 ቀን 2016 ዓ ም በእስራኤል ላይ ጥቃት በማድረስ አንድ ሺህ ሁለት መቶ ያህል ሰዎችን መግደሉ የሚታወስ ነው። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት ሰዓት በ10 ሺዎች የሚቆጠሩ ፍልስጤማውያንም ተከትለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካዊ እንቅስቃሴ ሲሆን በአሜሪካ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ ሀገራት በአሸባሪነት ተፈርጇል። ዶናልድ ትራምፕ አሜሪካ ላይ የወሰዱት እርምጃ በሀገር ውስጥና በውጭ ሀገር ከባድ አደጋን እንዳጋረጠባቸው ተገልጿል። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተ መንግስትን የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃ እርምጃን ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካን ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት እየመሩ ይገኛሉ። ሐማስ አሜሪካ በኢራን ላይ እየፈጸመችውን የአየር ድብደባ ግልጽ ጥቃት ነው ስትል ማውግዛለች። ሐማስ በመግለጫው ላይ ጥቃቱ በጉል የአለም አቀፍ ህግን የጣሰና ለአለም አቀፉ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 ቀን 2016 ዓ ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ የሚታወስ ነው። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በአስር ሺዎች የሚቆጠሩ ፍልስጤማውያንም ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ አገራት በአሸባሪነት ተፈርጇል። ዶናልድ ትራምፕ አሜሪካ ላይ የወሰዱት እርምጃ በሀገር ውስጥና በውጭ ሀገር ከባድ አደጋን እንዳጋረጠባቸው ተገልጸዋል። ሰላም ፈጣሪ ለመሆን ቃል ገብተው በጥሪ ወር ነጩ ቤተ መንግስትን የተረከቡት ዶናልድ ትራምፕ አሜሪካን በኢራን እና እስራኤል ግጭት ውስጥ በመቅጠት አወዛጋቢ እርምጃንም ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካን ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት እየመሩ ይገኛሉ። ሐማስ አሜሪካ በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ነው ስትል ማውግዛለች። ሐማስ በመግለጫው ላይ ጥቃቱ በጉል ዓለም አቀፍ ሕግ የጣሰ የጣሰና ለዓለም አቀፉ ሰላምና መረጋጋት ቀጥተኛ አደጋ ነው ብሏል። ሐማስ መስከረም 26 ቀን 2016 ዓ ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ የሚታወስ ነው። እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በ10 ሺዎች የሚቆጠሩ ፍልስጤማውያንም ተገድለዋል። ሐማስ የፍልስጤም የታጠቀ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካ ዩናይትድ ኪንግደምና እስራኤልን ጨምሮ በብዙ ሀገራት በአሸባሪነት ተፈርጇል። ዶናልድ ትራምፕ አሜሪካ ላይ የወሰዱት እርምጃ በሀገር ውስጥና በውጭ ሀገር ከባድ አደጋን እንዳጋረጠባቸው ተገልጿል። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩ ቤተ መንግስትን የተረከቡት ዶናልድ ትራምፕ አሜሪካን በኢራንና እስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃንም ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እየራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካን ንቁ ተሳታፊ ወደ ሆነችበት ግዙፍ ጦርነት እየመሩ ይገኛል።